መረጋጋት ይኖርብሻል። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደናነኝ ዛሬ እንግዲህ ትሁት ድራማ ክፍል ክፍል ሠላሳ አራትን እየላችሁ መጥቻለሁ። ይሄንን ቪዲዮ ሰብስክራይብን ሰብስክራይብ እና ላይክ እያደረጋችሁ ኑ። አብረን ትንሽ ዜና ፈታ እንበልና እንግዲህ በጣም ነው የሚያምረው የአበባ ቦታና ይሄንን ቪዲዮ አበባ የምትወዱ ሰዎች ካላችሁ ላይክ እያደረጋችሁ ኑ ማለት ነውና፣ ወደ ገደለው ስንሄድ እንግዲህ ቱቱና ዳኒ ፍቅረኛ እንደሆኑ ነው እየታዩት ኤደን በጣም ነው የጨነቃት፣ በጣም ነው እየደነገጠችው፣ በጣም ነው ግራ የገባት። ኤደንና ዳኒ ፍቅረኛ ማሞች እንደሆኑ ዳኒ እንደሚፈልጋት ኤደንን ነበረ እየተናገረው። እንግዲህ በጣም ነው ኤደን ያዘነችው ቱቱና ዳኒ ፍቅረኛ ናቸው ተብሎ ስትሰማ ከዚያ እንግዲህ ምንም ነገር አላመነችም። በስተመጨረሻ ላይም በጣም ነው ካሌጥን ስትጠይቀው ነበረ። ካሌጥን እንግዲህ ቱቱና ቱቱና ዳኔ ጓደኛ ፍቅረኛ ማሞች ናቸው ወይ ብላ ስትጠይቅ ነበረ። ነገር ግን እንደዛ ባይሆንም እኔ አንቺ ባለፈው አዎ ብሎ ይቅርታ ጋይስ አው ብሎ ሲነግራት ምንም አላመነችም ነበረ ኤደን። ነገር ግን ካልጥ ካልጥ ግን እኔ ባለፈው እኮ ሴት መስዬ ልብስ ለብሼ ቤት ውስጥ እኮ ሲሄድ ነበረ በዛን ጊዜ ነበረ እኮ ሁሉንም ነገር እኔ ያወቅኩት፣ ግን እስከ ዛሬ ድረስ አውቄ እንዳላወቀ ሰው ብዬኑ ዝም ያልኩት እንጂ እነሱ እኮ ፍቅረኛ ማሞች ከሆኑ ቆይተዋል ኤደን ብሎ ሲነግራት ነበረ። ነገር ግን ኤደን አሁንም ምንም ያመነችው ነገር የለም። አሁንም በጣም እየጨነቃትና በጣም እያሰበች ነበረ። ነገር ግን እንደዛ ቢሆንም ነገሮቹ ለሷ በአሁኑ ጊዜ ከባድ ቢሆንባትም ቱቱንም ጠርታ ጠይቃ ነበረ። ታዲያ ይሄ አንቺ ኬት ነው የሰማሹ? እውነት እኮ ነው። እውነቱን ነው የነገሩሽ እስከ ዛሬ ድረስ ሌላ ነገር ይፈጠራል ብዬ ነው እኔም ዝም ያልኩሽ። ነገር ግን ነገሮቹ በጣም ከባድ እስከሆኑ ድረስ ነገሮቹ ለምንድን ነው እንደዛ የሆኑት ብላ ስትጠይቃት ነበረ። ግን ቱቱም እውነቱን ነግራት ነበረ። ትቱ ምንድን ነው የምትይኝ፣ ቱትና ለምንድን ነው ግልጹን የማትነግረኝ ብላ በጣም እየለመናቻት ነበረ። ነገር አሁንም አላመነችም። ትቱን አሁንም በፊቱንም ትቱ ሰምታለች፣ ሽማግሌው ሲነግራትም፣ ሽማግሌውንም አሁንም ኤደን በድጋሚ ሶስተኛም ሽማግሌውንም ጠየቀችው። በስተ መጨረሻ ላይ ሽማግሌውም አዎ ብሏታል። ቱቱን ግን በጣም ደንግጣለች። በስተ መጨረሻውም በጣም እብድ ስላለች ማንም ሰው እንደ ሰውም አላያትም። እሷ ሁለመናዬ ተበላሽቷል፣ እኔ ምን አባቴ ልሁን፣ እንዴትስ፣ ኬትስ፣ ወዴትስ፣ ምንስ ብላ እያሰበች ነበረ ነገር ግን እንደዛ ቢሆንም ቱቱ አሁንም ኤደን አሁንም እያዘነች ነበረ። ነገር ግን እንደዛ ቢሆንም አሁንም በድጋሜ ሽማግሌውንም በሶስተኛ ደረጃ ስትጠይቀው መስተመጨረሻ ላይ ሽማግሌው ምን ይደረግ ብሎ ነው ያስረዳት። ነገሮቹ ግን እንደዚህ ናቸው። ነገሮቹ ከወዲህ ናቸው። ሽማግሌው ቲና ልብሱ ለብስታ ስትመጣ በጣም ነው የሚያምረው፣ በጣም ነው የሚያምርብሽ ብሎ ፎቶ ሁሉ አስነስቷት ነበረ። ሽማግሌው በስተመጨረሻ እኔ ይሄ ሽማግሌ በነገራችን ላይ ውድ ተመልካች በጣም ነው የሚገርመኝና በቃ ሁለመናው ሽማግሌ ይመስላል እንጂ የሚሰራው ስራ በጣም ነው የሚገርመኝና፣ ቆሞ ፎቶ እያነሳት ነው ከቴና ጋር ከቱቱ ጋር። እንግዲህ በቤት በኩል ተጣልተው ሂጂልኝ ውጪ ብሏት፣ አሁን ደግሞ እሷን ለባብሳ ስትመጣ ለማን እንደሚጠብሳት እኔ አላቅምና፣ ለዳኒውን ለካልጥውን፣ ምንም የማቀው ታሪክ የለም። ስለዚህ እሷ ልብስ ለብሳ ስትፈጠ ቀጥ ብሎ ተነስቶ እያምርብሻል ብሎ ልብስ ሲቀርጻት ፎቶ አይገርምም። እና እንግዲህ ደኒ ደግሞ እሷ ታምር ያለሽ ያምርብሻል ብሎ ፎቶዋን ቀርጿት ፎቶዋን አንስቷት፣ ቴናም ቅን ቅን እያረጋት ተነስታ ሄደች ወደምትሄድበት ቦታ። እንግዲህ እዚህ ጋር ቁጭ ያሉት ሰዎች እሷ ፎቶ ሲያነሷት ገርሟቸው ነው አፋቸውን ይዘው ቁጭ ያሉ። እንግዲህ ኤደን አሰሬ ትመላለሳለች፣ እንደ ውሃ ቀጂ ልመናም አይሆነላትም አልሆነላትም፣ ጠይቃም አልተሳካላትም፣ ፍቅር ሰታም አልተሳካላትም። ረምንጉር ነው በነገራችን ላይ እንግዲህ ትውቱ በጣም በስተመጨረሻ ላይ እንግዲህ አሁን ጋሼ ጋሼ እያለች ጋሼ ልታስተናግር ነው። በፊት እንግዲህ ሲገቡም ሲወጡም ተዝናንተው ሲወጡም ባልተውጣጥተውም ኩሽና ውስጥ ነበረ ትቱ የምትገኘው። አሁን ግን የት እንደምትገኝ እግዚአብሔር ይወቀው። ትውቱ ስለ ሁሉም ነገር ፏ ብላለች ተመልክቶ እንግዲህ ሁሌ አሁንም ዳኒ ከቱቱ ስር አይጠፋም፣ ኩሽናም ከቱቱ ስር አይጠፋም። የዳኒ ምስጢር ከመጀመሪያው እስከ መጨረሻው ቱቱ ልታግ ትችላለች። ቱቱ አሁንም መንገድ ላይ ሽርሽር እያለች እቃ እንደሚገዛ ሰው አሁንም በሄደችበት ቦታ ከዳኒ ጋራ እየቆመች ነው የምትገኘው። ነገር ግን ከዳኒ ጋራ ያቆራኛት ምን እንደሆነ ምን እንደሆነ አናቅም። ስለዚህ እንግዲህ ድራማ እስከሆነ ድረስ አብረን እንከታተላለን። እናንተም ላይክ በማድረጋችሁ አትርሱን። እናንተም ላይክ ስታረጉ የእኛም አዲያ ቆንጆ የሆነ ይመጣል። ይህንን ቻናል ግን ለምንድን ነው ሰብስክራይብ የማታደረጉት? ውድ ተመልካች ሁላችሁንም እንግዲህ ኔ ሁሌ ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነውና እንግዲህ ሽበው በአሁኑ ሰዓት ምን አይነት ቪዲዮ በድጋሚ ይዞ እንደሚመጣለን አናቅም። በአሁኑ ሰዓት ግን ሽበው ሴቶቹ መካከል እና ወንዶቹ መካከል ደላላ ሆኖ ቁጭ ብሏል። ነገር ግን ቢሆንም ዛሬቱ ቱ ዛሬ ኤደን እንደዚህ ክው ያለችው ነገ ጠዋት ልትደሰት ትችላለች። ነገር ግን ብዙ ነገሮች እየገፋት ነው። ደኒ ደግሞ ብዙ ጊዜ ከሱ ጋር ሲያስመስል ነበረ። ነገሮቹ በጣም እየከበዱም ትምህርትም ለሰዎች እየሰጡ እያለ የነሱ ድራማ በጣም ነው ደስ የሚለው። እንግዲህ፣ ከዚህ ሁሉ የምትገርመኝ ቱቱ ነች። ቱቱ ግን በስተመጨረሻ ላይ ሪካርዱን እሷው ነች የምትሰብረው ብዬ ነው የማም ነው። እንግዲህ፣ ካሌጥስ ካሌጥስ፣ ፍታኝ አለፍት፣ አልፈታሽም፣ እፈታሻለው፣ አተፈታኝም ብር። እኔ የሚገርመኝ ነገር ካሌጥና ቲና ናቸው አደለ እንዴ ፍቅረኛ ማሞች ሚስትና ባል እነሱ ሁለቱ ናቸው። ዳኒ እና ቱቱ ኬት መጥተው ነው ፍቅረኛ ማሞች የሆኑት በጣም በሚገርም ሁኔታ ማለት ነው። እና እንግዲህ ይሄንን ድራማ ኬት እንደሚጣልፉ ኬት ኬት ወዴት እንዴት እንዴት እንደሚያመጡ አያውቁምና እነሱ በነገራችን ላይ ሰራቸው ነው። እኛስ ምነኛዋንን ስለዚህ እንግዲህ እኛም ከነሱ ስር እያገኘነውን እየፈታፈትን ነው ቢታይም ባይታይም፣ እንግዲህ ውድ ተመልካች ይሄ ቪዲዮ በጣም ብዙ ነገር እነሱ ፔጅ ላይ ገብታችሁ ሰብስክራይብ አድርጋችሁ መመልከት ትችላላችሁ። ስለዚህ ይሄ ቪዲዮ በጣም ብዙ ነገር ይሄ ድራማ ማለት ነው በጣም ብዙ ብዙ ነገሮች እያስተማርን ነው። እኔ ምለው እንግዲህ በራሳችን ቤትም በየአንዳንዱ ሊሆን ይችላል ሊኖር ይችላል ላይኖርም ይችላል ማለት ነው። እና ስለዚህ እንግዲህ ተማሩበት። ቪዲዮ መስራት ብቻ ሳይሆን ለቻናላችሁ ብቻ ሳይሆን ቻናል የሌላችሁ ሰዎችም አንዳንድ ጊዜ አብዛኛው ቪዲዮ ዩቱብ ላይ ትዞራላችሁ፣ ደብሯችሁ ቤት ቁጭ ልትሉ ትችላላችሁ። ስለዚህ ይህንን ድራማ በጣም ብዙ ነገር ከነሱ ስለምንማር ማየት አለብን። ቪዲዮ ለማየት ብቻ ሳይሆን እንግዲህ ሽማግሌው ከሴቶቹ ጋር ቁጭ ቁጭ ማለት በጣም ከሴቶቹ ጋር ወሬ ማውራት ስለሚወዱ እሱ እንግዲህ በቀኝም በግራም ሴቶቹን ደርድሮ ቁጭ ብሎ በየጊዜው እንግዲህ አስተያየት እየሰጠ ነው። አሁን ደግሞ እንግዲህ ሁለት ጎረምሳ እሳቸው ጋር ቁጭ ብለው ለራሱ ነው ቆሞ ፎቶ ያስነሳቸውና ነገሮቹ ግን እንደዛ ቢሆንም ሁሉም ነገር ለበጎ ቢሆንም ሁሉንም ነገር ማስታወስና ማስተውልና ነገሮቹን ቦታ ቦታ ማድረግ የሚችለው እሱ ነው መሰለኝና ይህ በርታ ላይ ከድርጉ እንቀጥላለን። ኧረ መግደል ይሻላል። አዎ፣ የመጨረሻ አማራጭ ከሆነ አድርገዋለሁ።